ስለ በጎ አድራጎት ስናስብ ለተቸገሩ ሰዎች የገንዘብ ወይም የቁስ እርዳታ ማድረግ ብቻ ሊመስለን ይችላል። ወዲህ ግን ነገሩ ሌላ ነው። እነሆ ናብነት ከዚህም ባለፈ የአእምሮ ምግብ የሆነውን ንባብ ለማኅበረሰቡ በበጎ አድራጎት መልክ እያበረከተ ይገኛል። የበጎ አድራጎት ቤተ መጽሐፍት ሀገርን ያው መውደድ አንዱ ይመስለኛል። እንግዲህ መውደድ ሰውን ወዳለው ስትል በቃላት አለ ምትገልጸው ወዳለው ስላልክ ሰውን ትወዳለ ማለት አይደለም። ፍቅር ተግባር ይፈልጋል፣ ድካም ይፈልጋል። እና ያው በእርግጥ ቺን ነገር ስላረኩኝ ሀገሬን መውደዴን በዚህ ገለጥኩ ለማለት ሳይሆን እስ እንደ አንድ እርምጃ እንኳን ቢሆን ወደፊት የሚያድግ ነገር ነው። እግዚአብሔር ቢፈቅድ በብዙ ቦታዎች ላይ ይህንን ነገር እናደርጋለን ብለን እናስባለን። እና ፍቅር ነው ይህንን ነገር ያመጣው ማታቀውን ሰው እዚህ ማን እንደሚያነብ ወንድሜ እህቴ አይደለም፣ በቅርብ የሆኑ ሰዎች ጓደኞቼ ብቻ አይደለም የሚመጡት። ነገር ግን በየቦታው ያሉ ማላቃቸው አይቻቸው ማላቅ ይመጣሉ። ነገር ግን ያው ሰው ናቸው፣ የሀገሬ ሰው ናቸው፣ የሀገሬ ዜጎች ናቸው። ማላቃቸው እህትና ወንድሞቼ ናቸው። እዚህ መውደዴን ባላቃቸው ለመግለጽ ይህንን ነገር ጀመርኩ ማለት ነው። ይህ ጅማሬ ነው፣ በጣም ትንሽ ነው። ግን እግዚአብሔር ይረዳናል አንድ ቤተሰብ አንድ ክፍል ውስጥ ሆኖ የሚኖርበት ሁኔታ ከተፈጠረ ለንባብ ወይም ለጥናት ምቹ እንደማይሆን እሙን ነው። ላለመረበሽ የማይቻልባቸው ቤቶች አሉ። እናትና አባት እያወሩ ልጆች እንዳያጠኑ የሚረብሹባቸው ቦታዎች ይኖራሉ። አንድ ክፍል ውስጥ ብዙ ሰው የሚኖርበት እንግዲህ አጋጣሚ እንደሚኖር ያው እናቃለን። ስለዚህ የጥናትን የማንበቢያ ቦታን መፍጠር በራሱ ብዙ መጽሐፍ ባይኖረኝ ራሱ እሱ ይጠቅማል ብዬ አስቤ ነው። በጣም ብዙ አለ። እቤት በብዙ ሶሻል ሚዲያዎች መታለል አለ፣ ቲክታክ አለ፣ የተለያዩ ነገሮች አሉና እቤት ለማንበብ ስሞክር አይነበብልኝም። ብዙ ነገሮች ላይ እታለላለሁ፣ እና ወደዚህ ስመጣ በጣም የማንበብ ሞራል በጣም ይጨምራል። እና ብዙ አካዳሚካል መጻህፍቶች አሉ፣ ብዙ መንፈሳዊ መጻህፍቶችም አሉ፣ የተለያዩ መጻህፍቶች አሉ። እነሱን አነባለሁ እና በጣም ደስ የሚል ቦታ ነው ለማንበብ ያ ማለት ነው። ቻለ አቅም ደግሞ በተለይ አስፈላጊ የሆኑ የሃይስኩል መጽሐፎችን ከስምንተኛ ክፍል ጀምሮ እስከ አስራ ሁለተኛ ያለውን እንዲሁም ደግሞ አንዳንድ የተለያዩ ስነ ምግባርን የሚያጎለብቱ ጥሩ ስነ ምግባር እንዲኖረን የሚያደርጉ መጽሐፍትን ጥላቻ የሌላቸውን፣ ሰውን ፍቅር የሚያስተምሩ፣ መልካም ነገር የሚያስተምሩ ነገሮችን ብዙም ፖለቲካም ያልበዛባቸውን። የትኛውም ወገን እንትን አይደለንም። በተቻለ ደግሞ የትኛውም መንፈሳዊ ነገሮችን የወጣቱን ስነ ምግባር ጥሩ ሊያደርጉ የሚችሉ መጽሐፍትን አካተናል። አንዳንዶችም እየሰጡን እንግዲህ እያበረከቱልን ሌሎች መጽሐፍቶችንም እያገኘን ነው። ጅምር ነው እንዳልኩ፣ ገና ጅምር ላይ ነን፣ ግን ይሰፋል። እንግዲህ እስካሁን አልተጸጸትኩም። እንደውም ያው እንግዲህ እስካሁን የሚያነብ ሰው አላጣንም። እንደውም ቦታ ጠበበን እንጂ። በዚህ አጋጣሚ አንድ ነገር ይሄ ክፍል አልነበረም መጀመሪያ የጀመርነው እና እንደ አቅማችን አነስ ያለ ሀያ አምስት ካሬ ላይ ነበር የጀመርነው። ከዛ እዛ እያጠኑ ባሉበት ሰዓት ተማሪ በጣም ሞላ፣ ፈተና ሰሞን ነበረ ውጭ በር ድረስ ትንንሽ ወንበሮችን ወስደው ይቀመጡ ነበር እና ከዛ መጥቼ ልክ እንደዛ ፈሶ ሳይ በማላውቀው መልኩ እምባዬን የመጣው ተርፎ ማለት ነው ሰው እና ከዛ ወዲያውኑ ያው እዚህ ለህንፃው አስተዳደር አናገርናቸው። እኔ ከዚህ በላይ ኪራይ መክፈል አልችልም፣ ነገር ግን እዚህ ጋር ሰፋ ያለ ክፍል አለ እናንተም ይህን ክፍል ብሰጡም ብለን ጠየቅን። አይ እንደዛ አይደለም። ያው ለህንፃው ለበካሬ የወጣ ዋጋ አለ። ስለዚህ ይህንን መክፈል አለብ ተባልኩኝ ማለት ነው። ከዛ እንግዲህ የህንፃው አስተዳዳሪ ያው ስራውን ነው የሚሰራው፣ ከዛ ውጭ ምንም ማድረግ አይችልም። ነገር ግን አንድ ነገር ጠቆመኝ ባለቤቱን እስቲ ያናገር አለኝ። ከዛ ባለቤቱ ትልቅ ሴት ናቸው። እነሱ ሳቸው ጋር ደወልኩና እንደዚህ እንደዚህ ነው ምንሰራው፣ በነፃ ነው ለትውልዱ በማሰብ ላይብረሪ ከፍተን ነው ምንም ክፍያ እናስከፍልም። ይሄ ወደ ሶስተኛ ቦታችን ነው። እና ይህን ክፍል በዛው ዋጋ ስጡን አልኩኝ። ንግድ ስላልሆነ ቢዝነስ ስላልሆነ አላፈርኩም እንደዚህ ለመጠየቅ። ከዛ ነጻ ነው? አዎ። ምንም አታስከፍሉም? አዎ። በጣም ተገረሙ። ና ታድላችኋል አሉ። ና የዛኛው ዋጋ ይህን ክፍል ሰጡን ማለት ነው። እና እንዲያውም ሰው አጥቼ ተጨን አዝኝ ማዘን ሳይሆን ሰው በመብዛቱ ነው እንባዬ የመጣው ለማለት ነው፣ ተቃራኒውን መጽሐፍ ለሌላ የሆነ ጊዜ ያነባለሁ ብዬ ገዛለሁ። አሁን እዚህ ውስጥ ከገቡት መጽሐፍቶች ውስጥ ብዙዎቹ ከራሴ ያመጣዋቸው ናቸው እና አንድ ሲመቸኝ ያነባለሁ የሆነ ጊዜ ብዬ አከማች ነበረ። እነሱ መጽሐፍቶች እንግዲህ እዚህ መጥተዋል ማለት ነው። አባባሎች አሉ፣ ማንበብ ሙሉ ሰው እንደሚያደርግ የሚናገሩ አሉ። ሪዲንግ ብሪንግስ አነውን ፍሬንድ ይላል እና አንድ አባባል አለ ጓደኛህን ንገረኝና ማንድ ወንክ እነግርሀለሁ የሚባል እና ስለዚህ ሰው የሚመስለው ውሎውን ነው። አብረ የምትውለው ነገር አብረ ጊዜ የምትፈጀው ነገር አንተ ላይ ተጽዕኖ ይፈጥራል ህይወት ላይ ኑሮክ ላይ ብሎም ከዛ ደሞ ለሀገር ማድረግ ላለብህ ነገርም ተጽዕኖ ይፈጥራል እና ከመጽሐፍ ጋር የቆየ ሰው ለራሱም ለአካባቢውም ለሀገሩም ከዛም አልፎ እንግዲህ ካለ ይጠቅማል ማለት ነው እና ብዙ ጓደኞች፣ ጥሩ ጥሩ ጓደኞች እንዲኖረን ከመጽሐፍ ጋር እንቆይ። ለሚና አድርጌ ብዙ ገንዘብ ለማግኘት ሳይሆን በማድረግ ብቻ ራሱ እዚህ መጥተህ አንድ ሰው ሲያነብ በምታየው ነገር ራሱ በገንዘብ የማይገኝ ደስታን ታገኛለህ። እና ፍቅርን በመስጠት ገደብ የሌለውን ደስታ እናገኝ እላለሁ።